ሰላም ሰላም ዴናች ውድን ፕሮፐርቲ ዩቱብ ተከታታዮች፣ ዛሬ እየላቸው የቀረብኩት በወሰን አካባቢ የሚገኝ አራት መቶ ካሪ ሜትር ላይ ያረፈ እጅግ ዘመናዊ ተደርገው የተሰራ ቪላ ቤት ነው እየላቸው የቀረብኩት ሙሉ ለሙሉ ውስጥ ገብቼ የማስጎበኛችሁ ይሆናል። እንግዲህ ከዚህም በተመሳሳይ መቶ ስልሳ ስድስት ካሪ ላይ የተሰራ እጅግ ዘመናዊ ተደርገው የተሰራ ቆንጆ ቪላ ቤት ነው በሁለተኛ ደረጃ እየላችሁ የሚቀርበው ማለት ነው። እንግዲህ በሁለተኛ የምታዩት ይሆናል። እስከ መጨረሻ እንዲከታተሉን የጋ ብዙዎች አሉ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ የምትመለከቱት አራት መቶ ካሬ ሜትር ላይ የተሰራ እጅግ ዘመናዊ ተደረገው ቪላ ቤት ነው። ወሰን አካባቢ ይገኛል ማለት ነው። እንግዲህ ይሄ ቪላ ቤት ወሰን አካባቢ የሚገኝ ሲሆን መምህራን ኮሌጅ አካባቢ ነው የሚገኘው። እዚህ ጋር እንደምትመለከቱት እንግዲህ ግቢው እጅግ በጣም ሰፊ ነው። ቢያንስ አምስት መኪና፣ ስድስት መኪና ማቆም የሚችል ግቢ ያለው ማለት ነው። ግቢው እንግዲህ ይሄንን ይመስላል ማለት ነው። እጅግ በጣም ሰፊ ነው። ወሰን መምህራን ኮሌጅ አካባቢ ይገኛል። ሳሎን እጅግ በጣም ዘመናዊ ተደርጎ የተሰራ እጅግ በጣም ሰፊ ሳሎን አለ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ሰፊ ሳሎኑን እናገኛለን ማለት ነው። ማብራት እንግዲህ አጋጣሚ ያልነበረም አምፖሎቹ እንግዲህ ይሄንን ይመስላሉ። እጅግ በጣም ዘመናዊ የተባሉ አምፖሎች ነው የተገጠሙለት ማለት ነው። የራሱ ኦፕን ክችን አለ። ኦፕን ኪችኑ እጅግ በጣም ዘመናዊ ማቴሪያል ነው የተጠቀሙበት። ዋና ቤቱ ላይ እንግዲህ ወደ አራት መኝታ አምስት መኝታ አምስት መኝታ አለው። ሰፋፊ አምስት መኝታ ቤቶች አሉ። ይሄ እዚህ ጋር የምትመለከቱት እንግዲህ ኦፕን ክችኑ ነው። ወደ ማስተር ቤድሩሙ ክፍል እየገባን ነው። ማስተር ቤድሩሙ እንግዲህ በጣም ሰፊ ነው። የራሱ ቁምሳጥን እና የራሱ ባዝሩም ያሉ ማስተር ቤድሩም ነው። እዚህ ጋር የምትመለከቱት እንግዲህ ባዝ ሩም ነው። የማስተር ቤድሩሙ መታጠቢያ ቤት ነው፣ ገንዳ ያለው የቁም ሻወር አለው። እንግዲህ የራሱ ቦይለር ያለው ነው። አሪፍ አሪፍ እቃዎች ነው የተገጠሙለት። ዘመናዊ ቤት ነው እንግዲህ ወሰን አካባቢ እንግዲህ ከአስፓልት እጅግ በጣም ቅርብ ነው፣ መቶ ሜትር ገደማ ቢገባ ነው። እዚህ ጋር የምትመለከቱት እንግዲህ ኮመን መታጠቢያ ቤት ነው። የሁለቱ መኝታ ቤት ኮመን መታጠቢያ ቤት እናገኛለን። ሁለተኛ መኝታ ቤት እዚህ ጋር እንደምትመለከቱት እንግዲህ የልጆች መኝታ ቤት እዚህ ጋር እናገኛለን። አጋጣሚ እንግዲህ መብራት ስላልነበረ ነው እንጂ ቤቱ እንግዲህ እዚህ ጋር እንደምትመለከቱት በቂ ብርሃን አለው ማለት ነው ሶስተኛ መኝታ ቤት ነው የምናገኘው። እዚህ ጋር የራሱ መታጠቢያ ቤት ያለው ነው የራሱ ቦይለር ያለው መኝታ ቤት ነው። በጣም ሰፋፊ ናቸው መኝታ ቤቶቹ። የተጠቀሙት ማቴሪያል እንግዲህ ከሴራሚክ ጀምሮ አሪፍ ማቴሪያል ነው የተጠቀሙበት ፓርክ ነው የተጠቀሙበት። እንግዲህ ፓርክ ማለት እንግዲህ በጣም ከስራ ዋጋ የሚበልጥ ነው፣ በጣም ውድ ተብሎ ውድ ዋጋ የሚሸጥ ነው ማለት ነው። ብዙ ሰዎች ይፈልጉታል። እንግዲህ ዋና ቤቱ ላይ እንግዲህ አራት መኝታ ቤቶች አሉ። በጣም ሰፋፊ መኝታ ቤቶች ነው የሚናገኘው። ወደዚህ ጋር ስንመጣ እንግዲህ ወደ ሰርቪስ ቤቱ እየወጣ ነው። ሰርቪሱም እንግዲህ ኮሊደሩም እጅግ በጣም ሰፋፊ ነው። በመጀመሪያ የምናገኘው ክሎዝ ዲክሽኑን እናገኛለን። ክሎዝ ዲክሽኑም እንግዲህ እጅግ በጣም ሰፊ ነው። የራሱ ስቶር አለው፣ እቃ ማስቀመጫ ማለት ነው። በውስጡ ላይ ሳርቪሶቹ እንግዲህ የሰራተኛ ክፍል፣ የስቶር እንግዲህ ተጨማሪም ክፍሎች አሉት ማለት ነው። እዚህ ጋር የምትመለከቱት እንግዲህ የሰርቢሶቹ ክፍሎች ናቸው ማለት ነው። ሰርቢሶቹም ሰፋፊ ናቸው። መጨረሻ ላይ እንግዲህ እዚህ ጋር የምትመለከቱት ላውንደሪ ቦታና የውጭ መታጠባ ቤት እናገኛለን ማለት ነው። የእቃ ማጠባና ላውንደሪ ቦታ በተጨማሪም እንግዲህ እዚህ ጋር የምትመለከቱት የውጭ መታጠባ ቤት ባዘሩም እናገኛለን ማለት ነው። ግቢው እንግዲህ በጣም ሰፊ ነው። ኮሊደሩም ወደ ውጪ ወደ ግቢ መውጫ በጣም ሰፊ ነው። መኪና ማቆም ይችላል ማለት ነው። በተጨማሪ ወደ አምስት መኪና አምስት መኪና አምስት ስድስት መኪና ማቆም ይችላል ማለት ነው። ግቢው እንግዲህ ይሄንን ይመስላል ማለት ነው። ቤቱም በጣም ቆንጆ ቤት ነው። ላግጀሪ ቤት ነው ወሰን አካባቢ ይገኛል። ለአስፋልት እጅግ በጣም ቅርብ ነው። የዚህ ቤት ዋጋ እንግዲህ 35 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ እንግዲህ ቀርባችሁ መነጋገር ትችላላችሁ ማለት ነው። በሁለተኛ ደረጃ ያቀረብኩላችሁ እንግዲህ ሳምች ጊዮርጊስ አካባቢ የሚገኝ 166 ካሬ ላይ የተሰራ ዘመናዊ ቤት ነው። እጀላችሁ የቀረብኩት እጅግ በጣም ርካሽ ተብሎ የሚታሰብ ቤት ነው። ግቢው ሁለት መኪና ማቆም የሚችል ግቢ አለው። የራሱ ግቢ ማለት ነው። ቤቱ ዘመናዊ ቤት ነው ሳሚት ጊዮርጊስ ለአስፋልት እጅግ በጣም ቅርብ ነው ከአስፋልት መቶ ሜትር ገደማ ቢገባ ነው በግ ማረጃ ነው እዚህ ጋር የምትመለከቱት እንግዲህ የራሱ በግ ማረጃ ያለው ግቢው ላይ ቤቱ ዘመናዊ ተደርጎ የተሰራ ቤት ነው መቶ ስልሳ ስድስት ካሪ ነው ዲጂታል ካርታ ያለው ቤት ነው ሳሎኑም እንግዲህ በጣም ሰፊ ሳሎን አለ። ከካሪ አንፃር እንግዲህ በጣም ነው የተጠቀሙበት ማለት ነው። በረንዳው ነው እዚህ ጋር የምትመለከቱት። ሳሎኑ እንግዲህ ይሄን ይመስላል። ሰፊ ሳሎን አለ። የራሱ ኦፕን ኪችን እና ክሎዝድ ኪችንም ከሰርቪሱ ላይ እናገኛለን ማለት ነው። መጨረሻ ላይ ዋና ቤቱ ላይ ሶስት መጅታ አለ። ማስተር ቤድሩም እንግዲህ ከውስጡ መታጠቢያ የራሱ መታጠቢያ ቤት አለው። ሁለቱ መኝታ ቤት ኮመን መታጠቢያ ቤት ነው ያላቸው ማለት ነው። ወደዚህ ስንመጣ እንግዲህ ወደ ማስተር ቤድሩሙ እየገባን ነው። ማስተር ቤድሩሙ እንግዲህ ሰፊ ነው። ከውስጡ ላይ የራሱ መታጠቢያ ያለው ማለት ነው። በዝሩሙ እንግዲህ ይህንን ይመስላል። ሰፊ ነው፣ የራሱ ገንዳ አለ፣ ራሱ የቁም ሻወርም አለ፣ ቦይለር አለ። የልጆች መኝታ ቤት ነው በሁለተኛ ደረጃ የምናገኘው የራሱ ቁም ሳጥን አለው። የልጆች መኝታ ቤትም ማለት ነው። ይሄ ቤት እንግዲህ ሳሚት ጊዮርጊስ አካባቢ ይገኛል። ለአስፓልት እጅግ በጣም ቅርብ ነው። የዚህ ቤት ዋጋ በማይታመን ዋጋ ነው የሚሸጠው። በመሬት ዋጋ ይሸጣል ማለት ነው። በመሬት ዋጋ እየተሸጠ ነው። በጣም እጅግ በጣም ቅናሽ ተብሎ ሳሚት አካባቢ የሚታሳ ቤት ነው። የዚህ ቤቱን እንግዲህ መጨረሻ ላይ የምናገራቸውናል። እስከ መጨረሻ እንድትከታተሉኝ ጋብዛቻለሁ። ስልክ ቁጥሬ መጨረሻ ናለው የማስቀምጥላችሁ እዚህ ጋር የምትመለከቱት እንግዲህ ክሎዝድ ኪችኑ ነው። ሰርቪሱ ላይ ሁለት መኝታ ቤት አለው አንድ የሰራተኛ ክፍልና ስቶር አለው ማለት ነው። ከውጪ መተጣባ ቤትም የራሱ መተጣባ ቤት አለው። እንግዲህ እዚህ ጋር የምትመለከቱት የሰርቪሶቹ ክፍል ናቸው ማለት ነው። የዚህ ቤት ዋጋ እንግዲህ አስራ ስድስት ሚሊዮን ብር ይጠራል።